የሃይማኖት ብዝሃነት፣ የባህል ልዩነትና የትልቅ ታሪክ ባለቤት ሀገር ኢትዮጵያ። ከነዚህም ውስጥ ሀበሻ እስላማዊ ማኅበረሰብ በታሪካቸው በሃይማኖታቸውና በልዩ ባህላቸው ይታወቃል። ዛሬ ይህን አስደናቂ ማኅበረሰብ እናውቃለን። ሀበሻ በልዩ ባህላቸው ይታወቃሉ። ከምግብ እስከ ልብስ ድረስ የራሳቸውን መለያ አላቸው። ሽሮ እንጀራና ሙሉክ የሀበሻ ላጭ ምግቦች ናቸው። በአልበም ውስጥም የሐረርኛ ሹርሙማና አረብኛ አልበም የባህላቸው አካል ነው። ሀበሻ በሱና ኢማም ሻፊዒ መንገድ ይከተላሉ። በረመዳን በኢድ አልፈጥርና በኢድ አላዳ የሚያከብሩት በዓላት ለእነሱ በጣም አስፈላጊ ናቸው። የመድራሳ እስላማዊ ትምህርት ቤቶች ሚናና የሐረር መስጊዶች ለእስልምና በኢትዮጵያ ውስጥ ያለውን ታሪካዊ ቦታ ያሳያሉ። ዛሬ ሀበሻ በኢትዮጵያ ኢኮኖሚ፣ ትምህርትና ፖለቲካ ውስጥ አስተዋጽኦ እያደረገ ነው። ከከተማዎች እስከ ገጠሮ በሚገኙ የተለያዩ የሥራ መድረኮች ላይ ተካተው ይገኛሉ። ነገር ግን የማንነት ጥያቄና የኢኮኖሚ ዕድሎች አሁንም ተግዳሮቶች አሉ። ብዝሃነት ውበት ነው። እስላማዊ የሆነውም ከሌሎች ኢትዮጵያውያን ጋር በሰላምና በአንድነት ይኖራሉ። ይህንን ታሪካዊና ባህላዊ ማኅበረሰብ ካላወቁ አሁን ጊዜው ነው ለመገንዘብ